ከሰሞኑ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያና ኮሚኒኬሽን ባለሙያዎች ጋር መወያየታቸውን ተከትሎ ኢትዮጵያዊ አውድ ያለው ሚዲያን መፍጠርን ጨምሮ የጋዜጠኝነት ስርዓተ ትምህርትን መቅረጽ እንደሚገባ በውይይቱ ላይ ተነስቶ ነበረ። በዚህ ዙሪያ ሙያዊ ማብራሪያቸውን የሚያካፍሉን በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ድረ ምረቃ የጋዜጠኝነትና ድረ ምረቃ ትምህርት ቤት መምህርና ተመራማሪ የሆኑት ዶክተር አንተነ ጸጋዬ ናቸው። እዚህ ስቱዲዮ ከኛ ጋር ተገኝተዋል። ዶክተር ስለመጡ በጣም እናመሰግናለንመሰግናለሁእስ ከሰሞኑ የተካሄደውን ውይይት መነሻ እናድርግና ጠቅላይ ሚኒስትር ዶክተር አብይ አህመድ ከኮሚኒኬሽንና ከሚዲያ ባለሙያዎች ጋር ውይይት አድርገዋል። ይሄ ለዘርፉ ምን አይነት አስተዋጽኦ ይኖረዋል የሚለውን አይተን ብንጀምር ጥሩ። አይ ቲንክ ጠቅላይ ሚኒስትሩ የሚዲያ ባለሙያዎች በግሉም ዘርፍ ፐብሊክም ያሉትን አጠቃላይ ሰብስበው ያደረጉት ነገር ለዚህ ሙያ ያላቸውን ትኩረት፣ በዚህ ሙያ ዘርፍ ያሉትን ባለሙያዎችን አቅም መገንባት፣ እንደዚሁም ደግሞ ያሉ ችግሮችን በጋራ የመነጋገር ሁኔታ ስለነበረ ትልቅ አንድምታ አለው ብዬ አስባለሁ። የጠቅላይ ሚኒስትሩ የሚዲያ ሰዎች ላይ ያላቸው ኢንትረስት የሚገለጸው ከመጀመሪያው ጀምሮ ነው። ከመጀመሪያው ለውጡ ከመጣበት ጊዜ ጀምሮ እንደምናውቀው ኢትዮጵያ የምትታወቀው የሚዲያውን ዘርፍ በማፈን እና በተለያየ ሁኔታ ነበረ። ከሪፎርሙ በኋላ የመጀመሪያው ነገር የተደረገው የሚዲያውን ዘርፍ ሙሉ ለሙሉ ክፍት ማድረግ ነበረ። እንደምናውቀው የተለያየ ሀገር የነበሩ ተዘግተው የነበሩ የሚዲያ ዘርፎ በፕሪንትም በብሮድካስቲንግም ሁሉም ነጻ ሆኖ ነበር እና ያ ከዛ ነው የሚጀምረው። ግን ያን ኦፖርቹኒቲ የመጠቀማችን ነገር ትንሽ ችግር ሆኖ ቆየና አሁን እስካለንበት ድረስ የሰላም ያጣንበት ሁኔታ ተፈጥሯል። ያ ሙሉ ለሙሉ በአንድ ጊዜ የተከፈተው ሚዲያ ኦፖርቹኒቲ ነበሯል ለኢትዮጵያ ሚዲያ ባለሙያዎች። ግን እንደሚታየውና እንደሚታወቀው ተቸገርንበት ቆይተናል። ኦፖርቹኒቲ አንድ ኦፖርቹኒቲ ሲመጣ የራሱ የሆነ ኃላፊነት አለው። ያን ኃላፊነት በአግባቡ ሳንወጣ አሁን እንደምናየው በጣም የተወጠረ ሚዲያ ላንድስኬፕ ነው ያለን። በጋራ ከመስራት አንዱ አንዱን የሚያጠፋበት ውሸት እና ጥላቻ የነገሰበት፣ አገሪቷንም በጣም ቴንስ የሆነ የሚዲያ ክላይሜንት ነው የፈጠረው። ከዛ ሲቀጥል እንደምናውቀው የሚዲያው ሕግ ተሻሽሏል። እጅግ አሳሪ ከነበረ እጅግ የተፈታ። ጠቅላይ ሚኒስትሩ ይህንንም ኦፖርቹኒቲ ሰጥተዋል። የሁለተኛው ኦፖርቹኒቲ ማለት ነው። ይሄኛው እንደ ሶስተኛ ኦፖርቹኒቲ ብንወስድ ደግሞ አሁንም ማሰብ ያለብን ነገር ከዚህ ኦፖርቹኒቲ እንጠቀማለን ወይንም። እኔ ከንግግራቸው ውስጥ በትኩረት ያየሁት ነገር ምንድነው? የሚዲያውን ላንድስኬፕ ለማሻሻል የአቅም ግንባታ በትኩረት እንሰራለን ከሚለው አንድ ፖይንት አይቼዋለሁ። ይሄ ደግሞ ምንድነው አሁን እንደምናውቀው የኢትዮጵያ ሚዲያ ህግ በጣም ሊበራል የሚባል እጅግ ክፍት የሆነ የዲሞክራሲ ፍሪደም ኦፍ ኤክስፕሬሽን እና የሚዲያ ኢንዲፐንደንስን በማንኛውም የአውሮፓ ስታንዳርድ የሚሆኑ በዓለም አቀፍ ስታንዳርድ ሚት ለማድረግ ትልቅ ኮሚትመንት የተገባበት ሆኖ ግን የእኛ ፕራክቲስ መሬት ላይ ያለው ነገር አልሰራም። ስለዚህ ይህን ነገር ወደ መሬት ለማውረድ እንደ አፕሮች በፕሮክላሜሽኑም ላይ የተገለጸው አቅም ግንባታ ነው። ምክንያቱም ምናልባት የአቅምም ማነስ ሊሆን ይችላል። የእኛን ሚዲያ ላንድስኬፕ እንደዚህ የጥላቻ እርስ በርስ መጠፋፋት የመጠፋፋት እንደዚሁም ደግሞ የውሸት ትርክቶች ያው በከፍተኛ ሁኔታ ለጦርነትም ድረስ ለግጭት ስላጋጩ ስላቀረቡን ማለት ነው እና ኦፖርቹኒቲ ሚዲያ ኦፖርቹኒቲ ከሪስፖንሲቢሊቲ ጋር ነው የሚመጣው የሚለው ማለት ነው። ስለዚህ በዚህ ሰዓት ይሄን ነገር መጠቀም አለብን ያስባሉ። ያልተጠቀምናቸው ሁለቱ ኦፖርቹኒቲ ቅድም እንዳልኩሽ ገና ሲከፈት ሁሉ ነገር ነጻ ሲሆን ያን ነገር በጋራ የመስራትና በጋራ አገርን የማሰብ ነገር አላደረግም። ከዛም ሲቀጥል ሁለተኛው ደግሞ ያነሳውልሽ የሕጉ ነው። ሶስተኛ አሁን ኢትዮጵያዊነትን ወይም ደግሞ የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ማንኛውም ኢንትረስቶች ፕራዮሪታይዝ አድርጎ ወይም ደግሞ ሜንስትሪም አድርጎ መስራት የፐብሊክ ወይም ደግሞ የገቨርንመንት ወደ ፐብሊክ ሚዲያ ሳይሆን የሁሉም ኢትዮጵያዊ ሚዲያ መሰረታዊ ጉዳይ እንደሆነ ለመነጋገር የተዘጋጀ ነገሩና ይሄን ኮሚትመንት በጋራ ልንወጣው የሚገባ ነገር ነው። ስለዚህ ይህን ወደ አክሽን የመውሰድ ነገር የጋራ ጉዳይ ነው የሚለውን ይመስለኛል። እስቲ እዚህ ጋ አሁን ያነሱት ነገር አለ። የሀገር ጥቅምን የማስከበር ጉዳይ ና አንዳንዴ ሁለት አይነት መልክ ያላቸው ነገሮች ይነሳሉ። የሀገርን ጥቅም ያስከበረ ሚዲያ የመሆን የሚዲያው ግዴታ ነው ወይስ ደግሞ እንደ ኃላፊነት ወስዶ ሊሰራበት እኔ እኔ ግዴታ ነው ብዬ ነው የማስበው። ምክንያቱም ያ ሚዲያ የሚሰራው በዛች ሀገር ነው። የዓለም አቀፍ ኤክስፔሪየንሱ የሚመሳየን ይሄን ነው። ትንቅ ያለው ግራ መጋባትና ኮንፊዥን ምንድን ነው? ያው ብዙ ጊዜ እነዚህ ሊበራል ዴሞክራሲ ያላቸው ሀገሮች ወይም ደግሞ ስታንዳርድ ሴት የሚያደርጉ እነሱ የማያደርጉት ነገር ሊሆን ይችላል። ብዙ ጊዜ የእኛን ሚዲያ የሚገሙበት እንደምናውቀው በዴሞክራሲ ፍሪደም ኦፍ ኤክስፕሬሽን ወይም በነጻ ሀሳብን የማስተላለፍ እና የሚዲያ ኢንዲፔንደንስ ነው። እነዚህ ነገሮች ላይ እያተኮርን እነዚህም በጣም አጉልተን እያወጣን የናሽናል ኢንትረስት የሚለውን ነገር ቦታ አንሰጠውም። ምክንያቱም የመለኪያ መሳሪያው የዌስተርን ኢንስትሩመንት ስለሆነ ማለት ነው። ግን በአገራቸው እነሱስ እንዴት ነው የሚያደርጉት የሚለው ለምሳሌ ጥሩ አድርገን ልናይ የምንችልበት መንገዶች አሉ። ለዚህም ጥሩ ምሳሌ የሚሆነው ሲኤንኤን እና ቢቢሲ ሁሉም ሰው ስለሚያውቃቸው እነዚህ ማንሳት ፈልጋለሁ። ሲኤንኤን የመንግስት አይደለም። ያው አሁን ብዙ ሰው ሊያምነው አይችልም። የአሜሪካ መንግስት አይደለም፣ ኮመርሽል ሚዲያ ነው፣ የግል ሚዲያ ነው፣ ልትዎች ነው የሚሰራው። ግን የአሜሪካን የኢኮኖሚና የፖለቲካ ኢንተረስቶችን በውጭ ሀገር ማስከበሩ ማንኛውንም ሊተች ይችላሉ። በውስጣዊ ነገሮች ግን የሲኤንኤን ኢፌክት የሚባል ቲዮሪ አለ ራሱ እንዴት አሜሪካ የኢንተርናሽናል ወይም ደግሞ ግሎባል የሆነውን የፖለቲካና የኢኮኖሚ ስፌር እንዴት ዲክቴት ማድረግ የምትችልበትን መንገድ ፍሬም የሚያደርገው ሴኔን ለዚህም አጀንዳ ሴቲንግ ኢንስቲቱሽን ይባላል በአሜሪካ ውስጥ ማለት ነው። እንግዲህ የአሜሪካ የመንግስት ሚዲያ አይደለም፣ ግን የአሜሪካንን ሕዝብ የአሜሪካንን ሉዓላዊነት እንደዚሁም ኢንትረስቶች የሚያስጠብቅ ጦርነቶችን ፍሬም የሚያደርግ በጣም በተደጋጋሚ በመዘገብ አጀንዳ እንዲሆን የሚያደርግ ነው። የአሜሪካ ሴኔት አጀንዳውን የሚያገኘው ከሲኤንኤን። ስለዚህ ምን እያደረገ ነው? ይሄ ኮመርሻል ሚዲያ ምን እያደረገ ነው? የሀገሪቷን የአሜሪካን ኢንትረስት አጉልቶ የሚያወጣ በዓለምም የአሜሪካን ፍላጎቶችን የሚያሟላ ነው። በኢራቅም ጦርነት ቢሆን በማንኛውም ውስጥ እንደምታየው አንድ ቀን የአሜሪካንን መጥፎ ጎን የሚዘግበው አይደለም። ሌላ ደግሞ በፐብሊክ ሴንን እንደ ፐብሊክ ብንወስደው ለምሳሌ አሚን ም ሶሪ ቢቢሲን እንደ ፐብሊክ ብንወስደው የብሪቲሽን ኢንትረስት የሚያስከብር ነው። በየትኛውም የዓለም ሁኔታ፣ በየትኛውም ኮንዲሽን ውስጥ፣ በማንኛውም ሲዌሽን ውስጥ አዘጋገቡ ፍሬም የሚያደርገው ለ ለዛች አገር ጥቅም ናሽናል ኢንትረስት ነው። እንደ ሀገር የሚከተሉትን ፖሊሲ የሚያንጸባርቅ ነው። ኤግዛክትሊ እንደሚጠቀሙትን ፖሊሲ ብቻ ኢቨን የሀገራቸውን ፖሊሲ ፍሬም ያደርጋሉ። ልክ አሁን ለምሳሌ፣ እኔን ለምሳሌ ለሴኔት የሚቀርበውን የአሜሪካ ይሄ ነው ጉዳዩዋ፣ ይሄ ነገር ላይ ስሩ የሚለውን ነገር ፍሬም እስከ ማድረስ ይደርሳሉ። ስለዚህ በነዚህ ሁለት ውስጥ ኤግዛምፕል ውስጥ የምንወስደው የእኛ ሀገርስ በጣም በሚያሳዝን ሁኔታ እንግዲህ አንድ ልብ ሊባል የሚገባው ነገር ምንድን ነው ማንኛውም ሚዲያ ፍሬም ያደርጋል አንድን ጉዳይ ፍሬም አንድ ጉዳይ ኒውትራል ሆኖ አይቀርቡም በሆነ ነገር ነው ፍሬም የሚያደር አለምሳሌ የኢትዮጵያን ጦርነት አልጃዚራ ፍሬም የሚያደርግበትና ሲኤንኤን ፍሬም የሚያደርግበት አንድ አይነት አይሆኑም ትክክል ብዙ ጊዜ እኛ ጋር የሚያሳዝነው ነገር ምንድን ነው እነሱ ያቀረቡትን ነገር እኛ ትራንስሌት አድርገን ለህዝብ እናቀርባለን። የማንን ፍሬም ነው የምናቀርቡ? እንደ ትክክለኛ መረጃ አድርጎ የመቁጠር ነጻ ናቸው። መቁጠርም ነገር ስላለ አይደለም ነጻ የሚባል ሚዲያ በጣም አስቸጋሪ ነው። እና አልጃዚራ ኢትዮጵያን ወይም የዛ መንግስት የዛ ሀገር መንግስት ፍሬም በሚያደርግበት መንገድ ባለው ስለ ኢትዮጵያ ባለው እይታ ዙሪያ ነው ተመስርቶ ሪፖርት የሚያደርገው። ሴንድን የምንደዛው። ስለዚህ እኛ በማን ነው ለምንድን ነው የራሳችንን ነገር ከራሳችን ሁኔታ ፍሬም አናደርገው? እና ይሄ እስከ አሁን ያለብን ትልቁ ችግር ነው። ይሄ በሀሳብ የመለያየቱ፣ በውሸትና እውነት የመሆኑ ብቻ ሳይሆን አንድ ኢትዮጵያዊ የሚያደርግ ነገር መኖር አለበት። የጋራ ጉዳይ እንደ ሀገር ሊኖሩ ይገባል። ስለዚህ የማንኛውም ሚዲያ እንበል፣ ለምሳሌ በሶማሌ ላንድ ላይ ባለን ኢንትረስት እንዴት ነው የምንዘግበው? ይሄ እኔ አንዳንዴ ሳስበው ከፍቃድ አሰጣጥ ጀምሮ ኮሚትመንት ያስፈልገዋል ብዬ አስባለሁ። ፍሪደም ብቻውን አይሰራም። እንደ አገርም ደግሞ አንድ የሚያደረገን ነገር መኖር አለበት እና የአገሪቷን ናሽናል ኢንትረስቶች፣ የአገሪቷን ፕራዮሪቲስ፣ የአገሪቷን የሴኩሪቲ ሁኔታዎችን በደንብ በግልጽ በተቀመጠ ሁኔታ ሁሉም የኢትዮጵያ ሚዲያ ከኢትዮጵያ ውስጥ ኤር ሚያረግ ሚዲያ ሚኒስትሪ ማድረግ አለበት ብዬ አስባለሁኝ እና በዛ መንገድ ነው ኢትዮጵያን ጥቅም እናስከብረው። ብሔራዊ ጥቅም ላይ የጋራ አገር ቋንቋ ያዝ ማለት ነው እና መቼም የጋራ ጉዳይ የግድ ይኖረናል ብዬ አስባለሁ። የጋራ ጉዳይ የግድ ይኖረናል ብዬ አስባለሁ። ምናልባት የሕዳሴው ግድብ ጥሩ ማሳያ ይሆናል። በአንድነት ሚዲያዎቻችን የተሻለ የሚዘግቡበት ነው ብዬ አስባለሁ እና ሚዲያዎቻችን እንዲህ መሆን ካለባቸው ኢትዮጵያ ውስጥ ኢትዮጵያዊ የሆነ ሚዲያ መፈጠር አለበት ካለን የተለያዩ የባለ ድርሻ አካላት እንግዲህ ሚናቸውን መወጣት አለባቸው። አንደኛው ከፍተኛውን ድርሻ ሊይዙ ከሚችሉ መካከል ደግሞ የትምህርት ተቋማት ናቸው። እርስዎ እንግዲህ በጋዜጠኝነቱ ትምህርት ክፍል በመምህርነትም በተመራማሪነቱም እየሰሩ ነው ያሉት እና የትምህርት ስርዓታችን በዚህ ምን ያህል አጋዥ ነው? ያ ምናልባት አጥር ብዬ አቀርበዋለሁ እንጂ ብዙ ልናገር የሚችልበት ነው እና የአንድ ሀገር ናሽናል ኢንትረስት የአንድ ሀገር ማንነት የአንድ ሀገር ሁሉ ነገር የሚገነባው በተለይ ፕራይመርሊ በሆነ ሁኔታ በሁለት ኢንስቲትዩሽን፣ አንደኛው ትምህርት ነው፣ ትምህርት ቤት ነው። ሁለተኛው ደግሞ ሚዲያ ነው። ትምህርት ቤት ከፍተኛ ኃላፊነት አለበት። ከትምህርት ስርአቱ ጀምሮ እስከ ክላስሩም ፕራክቲሱ ድረስ ከፍተኛ ኃላፊነትን በዚህ በናሽናል ኢንትረስት ወይም ደግሞ ማንነት ሀገራዊ የምንለው ነገር የሚሰራ ማለት ነው። መጀመሪያ እዛ ውስጥ ሁለት ነገሮች አሉ፣ ያው ከማንነት ጋር ስለሚገናኙ። አንደኛው ምንድን ነው ኢትዮጵያዊነት፣ የኢትዮጵያዊነት ኮንተንቶች ምንድን ናቸው? እነዛ ኮንተንቶች ደግሞ የሚገኙት በኢትዮጵያዊነት እሴቶች የምንላቸው ናቸው። ሜጀር ኢንግሪዲየንትስ እነዛ ናቸው። ሁለተኛው ደግሞ ምንድን ነው፣ ሳሊያንስ የምንለው አለ። ይሄ ወኔው አታችመንቱ ኢትዮጵያ ከሚለው ጋር የሚሰማሽ ስሜቶች ብዙ ጊዜ እኛ ጋር ይሄ ስሜቱ ተመሳሳይ ወይ ተቀራራቢ ሆኑና ኮንተንቱ ያልተሰራበት ሁኔታ አለ። ኢትዮጵያ በአገር ግንባታ መንገድ ውስጥ ባለፈችበት ጊዜ ከፍና ዝቅ ስትል ብሬኪንግ ኤን ሜኪንግ ኦፍ ኢትዮጵያ የሚባል መጽሐፍ አለ፣ ብዙ ነገር ተሰርቶበታል። እና ያ የሚያሳየው እኛ አገር ግንባታ መንገዳችን እንግዲህ ይሄ ነው የናሽናል ኢንትረስት የምትየው የአገር ፕራዮሪቲ የምትለው ቫሊዩስ የምንላቸው ነገር ሁሉ አብረው ሊሄዱ የሚችሉት ማለት ነው። እና በትምህርት ስርዓታችን በደርግ ጊዜ ሶሻሊስት፣ ከዛ በፊት የነበረው የንጉሱ ዘመን ሌላ ካሪክለም፣ በደርግ ሌላ ካሪክለም፣ በኢህአዴግ ጊዜም ሌላ ካሪክለም። ስለዚህ ሶስት አይነት ጀኔሬሽን ይፈጠርናል። ነን በሀገር ግንባታ መንገዳችን ውስጥ ኢትዮጵያዊነት የሚለው ቀጣይነት ያለው መንገድ አሌልም። አንደኛ ይሄ ባክግራውንዱ ግልጽ መሆን ስላለበት ለዛ ነው ሶስት አይነት ጀኔሬሽን ያለው በሀገራችን ውስጥ። በአሁን ዘመን ልጆች ለምን እንደዚህ ያደርጋሉ ብለሽ የምትናደገሪውና በዛ ዘመን የነበረው ነገር የተለያዩ የሚሆነው ማለት ስለዚህ ትምህርት ቤት ኢትዮጵያዊ የሚሆን የመሰለ ካሪኩለም ሊኖረው ይገባል። ኢትዮጵያዊ የምንለው የጋራ ትርክት ላይ የተመሰረተ የጋራ ማንነት ላይ የተመሰረተ ጥናት ላይ የተመሰረተ ዘመኖች ቢቀያየሩ የማይቀያየር ማንነት የመፍጠር ስራ ትምህርት ቤት መስራት አለበ። ስርዓተ ትምህርቱ በዚህ ላይ ብዙም ማውራት ይቻላል፣ ግን ይሄ ዋናው እሱ ነው። ትምህርት ቤት ነው። ከትምህርት ቤት የወጣ ሰው ነው ሚዲያ ውስጥ የሚገባው። ከትምህርት ቤት የወጣ ሰው ነው የማንኛውም ሴክተር ውስጥ የሚሄደው። ስለዚህ በከፍተኛ ሁኔታ እዛ ላይ ሊሰራ ይገባ። ምንድን ነው ኢትዮጵያዊነት? ይህን ምን ምን ነገር ቫሊዎቻችንን ማስቀጠል አለብን? እስከ ዛሬ የጠፋው ምንድን ነው? ስለዚህ የጋራ ነገር የምንለው ነገር ያሰባስበናል እስካሁን በብዙ ሁኔታዎች ያየነው ነገር የተበታተነ ማንነትን በክልል ደረጃ የምንበለው በምንም ደረጃ ስለሆነ የመሰብሰብ ነገራችን ላይ ብዙም ስላልሰራን ትምህርት ቤት መሰረት ነው ብዬ አስባለሁ። ለ ለሚዲያው ግብአት ሚዲያው ከዛ በኋላ ሚያስከትልበት ቀላል መንገድ ይሆናል ብዬ አስባለሁ። መልካም። እንዳሉትም ሰፋ ያለ ነገር ስለሆነ ሰፋ ያለ ውይይትን ይጠይቃል። ለአሁኑ ስለመጡ ማብራሪያ ስለሰጡም በጣም ነው የማመሰግነው ዶክተር።